ሰላም የኖር ላይቭ ቻናል ቤተሰብ እንዴት ናችሁ ሰላም ናችሁ ባላችሁበት ሰላሙ ብዙ ይበርልኝ ዛሬም ለየት ባለ ቪዲዮ መጥቻለሁኝ በዛሬ ቪዲዮ ላይ ላዛኛ አሰራር አብረን እና ይሆና ለላዛኛ የሚያስፈልጉን ግብአቶች በትንሹ ሾፒንግ ወጥቼ ገዝቻለሁኝ ለዛኛ ፓስታ ቺዝ እንደዛውም የዳቦ ቂቤ እና የተለያዩ ሳልሳ ቲማቲም እነዚህን ግብአቶች ያው ገዝቼ ወደ ቤት ሄድኩኝ እና አሪፍ ጊዜ ነበረኝ። በጣም ደስ ይላል። ያው ላዛኛ ሲባል በጣም ከባድ ነገር ነው የሚመስለው። ላዛኛ በጣም ቀላል የሆነ ስራ ነው። በጣም ደግሞ አሪፍ የሆነ ጣፋጭ የሆነ ምግብ ነው እና ለላዛኛ የሚያስፈልጉን ግብአቶች በትንሹ ለማሳየ ሞክራለሁ። አንደኛ ላይ የተፈጨ ስጋ፣ ሽንኩርት፣ ቲማቲም፣ ሳልሳ፣ የላዛኛ ፓስታ፣ ቺዝ እና እነዚህን ግብአቶች በመጠቀም የተለያዩ ማጣፈጫ ቅመማቅመሞችን እየተጠቀም አሪፍ በጣም ጣፋጭ የሆነ ላዛኛ እንሰራለን። ቤሽሚል ሱስ ለመስራት የሚያስፈልጉን ግብአቶች አንደኛ ወተት፣ ዱቄት፣ የዳቦ ቂቤ። እነዚህን ተጠቅመን አሪፍ የሆነ ላዛኛ እንሰራለን። ትወዱታላችሁ፣ ሞክሩት በቤታችሁ። መጀመሪያ ላይ ሽንኩርታችንና ቲማቲማችንን እዚ ጨምረን አሪፍ አድርገን እናበስለዋለን። ከበሰለ በኋላ የሚያስፈልገንን ገባት ከላይ ጨምራለን። ጨው፣ እነዛውን በርበሬ በጣም ቀላሉ ብዙ ማቁላላት ምናምን አያስፈልገው። ሌላው ሰው ደግሞ ላይ በላይ ነው የሚጨምረው። በርበሬ ባይበዛ ደግሞ የተመረጠ ነው። ሳልሳችንን ጨምረን አሪፍ አድርገን እናዋህደዋለን። ሳልሳችንን በረባርን ካዋህድ ነው በኋላ የሚያስፈልገንን ግብአት ያው በቀደም ተከተል እንጨምራለን። የተፈጨ ስጋችንን ጨምረን አሪፍ አድርገን እናዋህደዋለን። ከተዋህደ በኋላ ሁ አሪፍ ሆኗል። ቤተሰብ እንዳይረሰ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንደዛውም ዚጋ ነጭ ሽንኩርታችንን ጨምረን አሪፍ አድርገን እናዋህደዋለን። ከላይ ደግሞ መከለሻ ቅመም የጠቀምኩት አሪፍ ነው። ተወዱታላችሁ። እናንተም በቤታችሁ ሞክሩት። ላዛኛ ሲባል ከባድ ይመስላል፣ በጣም ቀላል ነው። ቤሻሚል ሱስ ለመስራት የሚያስፈልገን አንደኛ ላይ የዳቦ ቂቤ በጣም ቀላል ነው እና እዚ ጋ 250 ግራም ነው እኔ የተጠቀምኩት 125 ግራም ነው፣ ግማሹን። እና ያው እንደ ላዛኛ ትልቅነቱ ነው የምትጠቀሙት። ሱሱን ትንሽ ከሆነ ታሳነሳላችሁ። ብዛት ደግሞ ካለው በዛት ታደርጋላችሁ። በደንብ አድርጋችሁ ካዋሃዳችሁት በኋላ የሚያስፈልገንን ወተት እየመጠን እየጨመር እንመተዋለን። መጀመሪያ ላይ ትንሽ እንደሚጓጉል ነገር ይሆናል፣ ግን አይጓጉልም። መታ መታ አድርጉታላችሁ። ከዛም ነጭ ቆንዶሮ በሬ ተጠቀምኩኝ ነጭ ቆንዶሮ በሬ ተጠቀምኩት ሱሱ ከለሩን እንዳይቀይርብኝ ነው። ጥቁሩን ከጨመራችሁ ትንሽ ጠቆር ይላል። ጨው ጨምሬ አሪፍ አድርጌ ያዋህደዋለሁ እና ላዛኛ በጣም ቀላለው ሞክሩት። እንደዛውም የላዛኛ ፓስታችንን አሪፍ አድርገን ለአንድ ሶስት ደቂቃ በፈላ ውሃ ውስጥ እናበስለዋለን። ከሶስት ደቂቃ በኋላ ትኩሱን ውሃ ደፍተን ቀዝቃዛ ውሃ ጨምረንበት አሪፍ አድርገን በቅደም ተከተል ሱጓችንን እዚህ ጋር የላዛኛ መስሪያችን ላይ አድርገን ያው በዚህ መልክ ላዛኛችን እንደረድራለን። የላዛኛ ፓስታችንን ስንደረድር በጣም በኦርደር መሆን አለበት፣ ከፍዝቅ ማለት የለበትም እና የሆነ ወጥ ቢሆን የተመረጠ ነው። ከዛም በኋላ ሱሳችንን በዚህ መልክ ቀባቀባ አድርገን ብዙ ጊዜ በቅድመ ተከተል ማድረግ ያለብን እና በጣም ቀላለው። ይዩት እናንተም በቤታችሁ ሞክሩ፣ ተወዱታ አላችሁ ያው በስቴፕ አንድ ሶስት አራት ደረጃ አለው። ከዛም በኋላ አሪፍ አድርጌ በቅደም ተከተል ሰርቻለሁ እና አሪፍ ነው። በቤታችሁ ሞክሩት ላዛኛ በጣም ቀላል ነው። ቤተሰብ ቤት ሰብ እንዳይረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱ። ቪዲዮውንም ስታዩት እስከ መጨረሻ ብታዩት የተመረጠ ነው እኔን በጣም ይጠቅመኛል እና ቤተሰብ እንደዚያው ኮመንት ካላችሁ ኮመንት ተቀበላለሁ። እንዲሰራላችሁ የምትፈልጉት ነገር ካለ በኮመንት አስቀምጦልኝ እንሰራለን። ችግር የለውም እና እዚህ ጋር እንደምታዩት ቺዛችንን ከላይ አሪፍ አድርገን ጨምረን ማብሰያ ውስጥ ጨምረን ከበሰለ በኋላ ይህን ይመስላል። እና ላዛኛ በጣም ቀላል ነው። እንደምትወዱ ተስፋ አደርጋለሁ። በቤታችሁ ሞክሩ እና ይኸው እንደምታዩ በጣም ጎልድ የሆነ ከለር ነው። ትንሽ ግን ቀላ ብሏል። ያው ብዙ ጊዜ ቺዙ ባይ ቀላ የተመረጠ ነው። እኔና ፋሚሊ ግን ያው እና ጓደኞቼ ትንሽ ያው እንዲ ቀላ ሲል ስለምንወድ ነው። እና እናንተም በሚመቻችው መልክ ሰርታችሁ በቤታችሁ ሞክሩ። ትወዱታላችሁ። ቤተሰብ እና ረሳ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። በሚቀጥለው ፕሮግራም እስከምንገናኝ የሳምንት የሰላም የፍቅር የደስታ ይሆንላችሁ።